ፖለቲከኛና አክቲቪስት አቶ ክርስቲያን ታደለ አሁንም ያሉበት እጅግ አሳዛኝና ከባድ ሁኔታ ላይ እንዳሉ ጭምርም ነው። በተለይ ከቀዶ ጥገና መልስ አሁንም አስቸጋሪ ሁኔታ ላይ እንደሚገኙም ነው እስካሁን ድረስ የወጡት መረጃዎች የሚያሳዩት። አቶ ክርስቲያን ታደለ ወጥቶ እንድታከሙና ሕክምናቸውን በሰላምና በሰላም ና በነጻነት ተከታትሎ ጨረሰው መንግስት አሁንም ቀጣዩን ስቴፕ ያስተካክለ ተሻለ ይሆናል በማለትም ነው በርካቶች ቅሬታቸውን እያቀረቡ እንደሚገኙ ጭምርም ቀዶ ጥገና ከተደረጉ በኋላ አሁንም አስቸጋሪና አሳዛኝ ሁኔታ ሁኔታ ላይ እንደሚገኙ ጀምርም ነው የወጡት መረጃዎች የሚያሳዩት። የግል ጠበቃቸውም ከዚህ በፊትም መግለጹም የምታወስም አቶ ክርስቲያን ታደለ ወጥቶ ውጭ ሆነው ህክምናቸውን በአግባቡ እንዲከታተሉና የአጥሚት የተለያዩ የመሳሰሉት መጠጦችን እየጠጡ ራሳቸውን ሰውነታቸውን እንዲያጠነክሩና እንዲያጎለብቱ በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። አቶ ክርስቲያን ታደለ በአሁኑ ሰዓት እንግዲህ እስር ቤት እንደሚገኙም ነው ፖለቲካ፣ ብርቱ ትችቶችን እና ጥያቄዎችን በፓርላማ ላይ በማንሳት የምታወቁት አቶ ክርስቲያን ታደለ የፋኖ ውጊያን ተከትለው በማህበራዊ ሚዲያ ላይ ቅስቀሳ ና ሽብር ነገር አድርጋል በሚል ተጠርጥሮ ነበረ በቁጥጥር ስር የዋሉት እስካሁን ድረስ እንዳልተፈቱ ጭምርም ነው የወጡት መረጃዎች የሚያሳዩት። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያገኘው። ሰላም ቆዩልኝ።